ሰላም ሰላም፣ እንዴት ናችሁ? ዛሬ የምናየው ምንድነው የኦንላይን ስራ ከቤታችን ውስጥ ለኔ የምሰራው ስራ ነው ማሳያችሁ። ስለዚህ ጊዜ ሳልፈጅ ቀጥታ ወደ ስራውና እንዴት ነው መመዝገብ እንዳለብን እናያለን ማለት ነው። ስለዚህ ምንድነው የምታደርጉት፣ እኔ አሁን እያሳየዋችሁ ያለሁት በስልክ ነው። ምክንያቱም በስልክ ያረሁበት ምክንያት አብዛኛው ሰው ስልክ ተጠቃሚ ነው። እኔ በፒስ ማሳየት እችላለሁ፣ ግን ሁሉም ሰው በብዛት ስልክ ተጠቃሚ ስለሆነ ለዛ ብዬ ነው ስልክን የመረርኩ ማለት። ስለዚህ እና ያለ ልማት ስለዚህ፣ ስልካችሁ ላይ ክሮም ወይም ደግሞ ጉግል ላይ ገብታችሁ፣ እኔ ክሮም ላይ ነው የማሳያችሁ። እዚህ ላይ ቶፕ ታል ብላችሁ ትጽፋላችሁ። እዚህ ላይ ስክሪን ላይ እንደምታዩት ማለት ነው። ቲኦፒ ቲኤኤል ብላችሁ ትጽፋላችሁ። ከዛ እንደዚህ ይመጣላችኋል ማለት ነው። አለዛ ደግሞ ይሄንን ልክ እንደ ኮምፒውተር ማድረግ ትችላላችሁ። ስልካችሁን መደገራችን ላይ ማታወቅ ካላችሁ እዚህ ላይ ገብታችሁ ይችን ትነኩና ይችን ክሊክ ታደረጋላችሁ። ከዛ ዴስክቶፕ ሞድ ማድረግ ትችላላችሁ። አሁን ኒው ረዲ ዴስክቶፕ ሞድ ሆኗል ማለት ነው። ስለዚህ ልክ እንደ ዴስክቶፕ ወይም እንደ ፒሲ እንደ ኮምፒውተር ማጠቀም እንችላለን ማለት ነው። በዚህ መንገድ ማድረግ ትችላላችሁ ማለት ነው። ስለዚህ ከዚህ ከተዘረዘረው ውስጥ የቱኑን መርጣለን ማለት ነው? ይችኛዋን ሁለተኛ ላይ ያለችውን አፕላይ ኤ አስ የፍሪላንሰር ምትለዋን ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው እንደዚህ ይመጣላችኋል ማለት ነው። ይህንን ስክሎር እያደረጋችሁ እንደዚህ እነዚህን እየሞላን አንድ ባንድ ሄዳለን ማለት ነው። የመጀመሪያው ላይ እንደምታዩት ይህን ክሊክ ታደርጉና ይህን ትሞላላችሁ። እዛም ቅጠል ፉሌም፣ ኢሜል፣ ፓስዋርድ ታስቀባላችሁ ማለት ነው። ስለዚህ መጀመሪያው እንሙላ። ስለዚህ ከዚህ ከተዘረዘሩት ውስጥ ትመርጣላችሁ እናንተ የእናንተን የስራ ድርሻ ከእናንተ ጋር የሚሄደውን ከስራችሁ ጋር የሚሄደውን እነዚህን ትመርጣላችሁ ማለት ነው። ደስ ያላችሁን ከዚህ ውስጥ ትመርጣላችሁ ማለት ነው። እኔ ለምሳሌ ዴቨሎፐር የሚለውን የመረጥኩት ዌብሳይት ክሬት ማድረግ ስለምችል፣ ስለዚህ ይህንን እመርጣለሁ ማለት ነው። ስለዚህ እናንተም ከዚህ ውስጥ ከተዘረዘር ውስጥ አንዱን ትመርጣላችሁ ማለት ነው። እኔ ዴቨሎፐር የሚለውን የመጀመሪያውን መርጥ አለው ማለት ነው። ስለዚህ እዚህ ላይ ማየት ያለባችሁ የእናንተ ከእናንተ ጋር ሄደውን ነው መምረጥ ያለባችሁ ማለት ነው። በዚሁ አጋጣሚ ዌብሳይት ክሬት ማድረግ የምትፈልጉ ሰዎች ለድርጅቶቻችሁ፣ ለሱቆቻችሁ፣ ባለሱቅ ናችሁ፣ የተለያዩ ድርጅቶች ልታናግሩ ትችላላችሁ። ስለዚህ ቀጥታ የኛውን መርጫ አለው ማለት ነው። በቅጥጠል እነዚህን ስም እንሞላለን ማለት ነው። ስማችሁ ትሞላላችሁ፣ ሜላችሁ ታስገባላችሁ። ከዛ ምክጠል ፓስዋርድ እዚህ ላይ ታስገባላችሁ። ፓስዋርድ ስታስገቡ ምንድነው አትሊስት ካራክተር የሚለው የመጀመሪያው፣ ሚኒመም አንድ ላውርኬዝ ሚኒመም ስፔሻል ካራክተር ይላል። ስፔሻል ካራክተር ማለት ለምሳሌ አት ምንለዋለ፣ የዶላር ምልክት፣ የሃሽታግ ምንለዋለ፣ ዶት፣ እነዚህ እነዚህ ስላሽ ምናምን እነዚህ እነዚህ ናቸው። እነዚህ ከእነዚህ ውስጥ አንዱ መግባት አለበት። ሚኒመም ዋን አፐር ኬዝ ይላል፣ ከዛ ውስጥ አንዱ አፐር ኬዝ መሆን አለበት። ሚኒመም ዋን ናምበር፣ አንድ ቁጥር መኖር አለበት ማለት ነው። ስለዚህ እነዚህ ደግሞ አልታቸው ፓስዋርድ ክሬት አደርጋላችሁ ማለት ነው። መጀመሪያ የሰጣችሁትን ደጋቢ ስለሚጠይቃቸው ሁለተኛ ላይ ትሞሉታላችሁ። እኔ ሁሉንም አስገብቻለሁ ማለት ነው። በዚህ መንገድ ፓስዋርዳቸውን እንትናቸውን የሚጠይቃቸውን ከሞላችሁ በኋላ እዚ ላይ ባረንጓዴ ያለች አፕላይ ቱ ጆይን ቶፕ ታል የሚለውን ክሊክ ታደረጉታላችሁ ማለት ነው። ይህ ጊዜ ያለ ነገር ከጠይቃችሁ እነዚህን ጠይቃ እንትንላችሁ ካፕቻ ሞልታችሁ ታልፉታላችሁ ማለት ነው። እኔም ስለጠይቀኝ እኔን አስገባለሁኝ። ምክተል እነዚህ ያለ ፔጅ ያመጣላችሁ ማለት ነው። አሁንም እነዚህን ፔጆች በሙሉ ትሞላላችሁ ማለት ነው። እንሞላለን፣ እየሞላን እናልፈዋለን ማለት ነው። አድርጋችሁ ስማችን እዚ ያመጣላችኋል እዛ መቀጠል ሎኬሽን ይላል። እዚ ላይ ያላችሁበትን ኢትዮጵያ ስላለ ኢትዮጵያ ርጫለው። ከዛ መቀጠል ምንድነው ከተማ ያላችሁበትን ከተማ አዲስ አበባ ስለሆኑ አዲስ አበባ ብዬ እሞላለታለውኝ። አዛ ወደ ታች ወረድ ስትሉ እዚ ላይ እንግሊሽ ፍሎስ ይላል። ይህንን ታስገባላችሁ ማለት ነው ፕሮፊሽንሲ የሚለውን ከዚህ ከተዘረዘሩት ውስጥ እነዚህን ተመርጡለታላችሁ ማለት ነው። በመቀጠል ዚህ ላይ እኔ የመጀመሪያው መርጫ አለው ከዛ ከይህንን ክሊክ ታደርጉት አላችሁ ክሊክ ታደርጉት እነዚህ ይመጣላችኋል። ከዚህ ውስጥ ከተዘረዘሩት ውስጥ አንዱን ትመርጣላችሁ። እኛ ገንዘብ ሰርተን ገንዘብ ማግኘት ስለሆነ አለማችን፣ አይኒድ ኤክስትራ ወርክ ኦን ኢንካም ኦፖርቹኒቲ ይላል ችዋን መርጫ ያለው ማለት ነው። ስለዚህ ይህን የመረጡት እናንተም ደስ ያላቸውን ከዚህ ውስጥ መምራት ትችላላችሁ። ምንም ችግር የለውም። ከዛም ቀጠል፣ ወደ ታች ወረድ ትላለች ስትሎ ኮንቲኒም ትላለች። ኮንቲኒም ትለዋን ክሊክ ታደርጋላችሁ ማለት ነው። እዚህ ሌላ ፔጅ ይመጣል። ቴላስ አብሎት የወር ፕሮፌሽናል ኤክስፔሪያንስ የእናንተን ኤክስፔሪያንስ እና ፕሮፌሽናል ታስገባላችሁ ማለት ነው። ሶዚ ላይ ክሊክ እናደርጋለን። ከዚህ ስንት አመት አላችሁ ይላል። ስለዚህ ሶስት እስከ አምስት ሚሊዮን ላስገባለት። እሺ ፕራይማሪ ጆብ ኢንተረስት ይላል ሊስታረጉት ብዙ ነገር ያመጣላችኋል። ከእናንተ ጋር ቅድም እንደነገርኳቸው የሚሄደውን ትመርጥ አላችሁ ማለት ነው። ከዚህ ውስጥ የመረጣችሁ ተቀራራቢ ከእናንተ ጋር ወይም እኔ ይሄንን ቢሰጠኝ ቢሰጠኝ እድሉን ባገኝ ሰረዋለው የምትሉትን ከዚህ ውስጥ ትመርጡና ታስገባላችሁ ማለት ነው። ከዚህ ውስጥ የመጨረሻዋ ነው መርጥ። ከዚህ ላይ ልምዱም ስላለኝ ወርድ ፕሬስ ዌብሳይት ክሬት ማድረግ ከዚህ ላይ ልምድም ስላለኝ ይህንን ክሊክ አድርጋለሁ ማለት ነው። ሶ ሌላም ተጨማሪ እንደዚህ እያደረጋችሁ መጨመር ትችላላችሁ። ስለዚህ አንድ ብቻ ነው እዚህ ላይ መምረጥ የሚቻለው ተጨማሪ ማስገባት ብቻ መስ ነበር። ስለዚህ ይህን መርጫለሁ። ቅድም ነገርኳችሁ፣ እናንተ የራሳችሁን የሆነ እኛ ላይ የምትሉቱን መምረጥ ነው ማለት ነው። እሺ ዩር ኤክስፐሪንስ ን ኢን ፕራይመሪ ዩፒንተርስ ይላል። ሶ እነዚህ እንትን ሞላላችሁ ማለት ነው። እዚህ ላይ ክሊክ ያደርጋችሁ እናንተን በጣም ብዙ የስራ እንትኖች አሉ እዚህ ላይ እጅግ በጣም ብዙ ናቸው። እነዚህን ጊዜ እንትን ለማለት እናንተ ያዋቸው ቀስ እያላቸው ቪዲዮ እንዳይረዝም እንዳይሰለች፣ እነዚህ እንደዚህ ያደርጋችሁ እየመረጣችሁ የፈለጋችሁትን 3 4 ላይ መምራት ትችላላችሁ ማስገባት ትችላላችሁ ማለት ነው። ሶ እነዚህን እየገንባችሁ መሙላት ነው። ከዝምታ ዊች ታይፕ ጆብ ኮሚኒኬትድ ኮሚትመንት ዱዩ ፕሪፌር ይላል። ስለዚህ ፉል ታይም ነው ፓር ታይም ነው አወርሊ ነው። ስለዚህ ከነዚህ ከተዘረዘሩት ውስጥ አንዱን ትመርጣላችሁ። እኔ ፉል ታይም የሚለውን መርጫለሁ። ሪኮመንድ ቢለውም ፉል ታይም የሚለውን ማለት ነው። እንደናንተ ምርጫ ዝ ላይ ትመርጣላችሁ ላይ ዋትስ ዮር ፕሪፈርድ አወርሊ ሬት ምን ያህል ነው የሚለውን ታስገባላችሁ። ምን ያህል ዶላር በሀወር ይላል። ስለዚህ ከዚህ ላይ ብዙ ፕሮፌሽናል የሆኑ የስራ ባለሙያዎች ስለሚያመለክተው ከዛ ውስጠኛ ተወዳዳሪ ለመሆን ትንሽ እንትን ስለሚለን ለጊዜው አነስ ማድረግ አለብን እንትን ማለት ነው። እዚ ላይ የምታስቀምጡትን አነስ አድርጋችሁ እየቆያችሁ መጨመር ትችላላችሁ ማለት ነው። ስለዚህ እዚህ ላይ በጣም ከኛ የተሻሉ ብዙ ፕሮፌሽናል የሆኑ ታለንት ያላቸው እንትኖች ስለሚያመለክቱበት ከዛ ውስጥ ገንዘቡን ከፍ ባታረጉት እንደኔ ሪኮመንድ አደረጋችኋለሁ። ዚህም እያስር ላለው እንደዚህ አርጋችሁ ማስገባት ትችላላችሁ። እዚህ ላይ ወደ ታች ስትሄዱ ዌብሳይት ኦፕሽናል ይላል። እዚህ ላይ ማስገባትም አለማስገባትም ትችላላችሁ። ይህን እዚህ ላይ ሊንክድንም አስገባት ትችላላችሁ። እንደዚህም ማለፍ ትችላላችሁ። ችግር የለውም። ከዚህ ኮንቲኒዩ የምትለውን ክሊክ ማድረግ ነው ማለት ነው። እዚህ ጋር ደግሞ ፕሮፋይላችሁን የምታስቀምጡ ነው። የራሳችሁን ፕሮፋይል እዚህ ላይ ታስገባላችሁ። እዚህ ጋር ፕሮፋይል እንትን ምንድን ነው ሬዚውሜ አስገቡን የሚላችሁ የራሳችሁን ሲቪ እዚህ ላይ ታስገባላችሁ ማለት ነው። ሰዎች እናንተም እንደዚህ ታስገቡና መጨረሻ ላይ ላይ ፊኒሽ የምትለዋን ክሊክ ታደርጋላችሁ ማለት ነው። እንደምታዩት ሪቪ ዩር አፕሊኬሽን ነው የሚለው ስለዚህ፣ እንግዲህ ያስገባነውን ነገር እያዩ ወይም ገምግመው ኢሜላችን ማስገባነው ሜል ያሳውቁናል ማለት ነው። እዚህ ጋ የመጨረሻ ልጅ ሴንድ አፕሊኬሽን የሚላለ፣ ይህንን የመጨረሻውን ሴንድ አፕሊኬሽን የምትለዋን ክሊክ ታደርጋላችሁ ማለት ነው። ሁን አሁን ጨርሰናል ማለት ነው። በዚህ መንገድ ኮንፊርም የር ኢሜል አድሬስ ይላል ማለት ነው። ለዚህ ከቀጥታ ኢሜላቸውን ወም ጂሜል አካውንታችሁን ስልካችሁ ላይ ከሆነ ጂሜል አካውንታችሁን ጂሜል አፕ የሚለውን እሱን ገብታችሁ ወደ አፕሊኬሽናችሁ ኮንፊርም ማድረግ ነው። ከኮምፒውተራችሁ ከሆነ ደግሞ ጂሜል አካውንታችሁን ገብታችሁ ኮንፊርም ማድረግ አለባችሁ ማለት ነው። ን ደምታዩት በዚህ ላይ ለእኔ ልቆልኛል ማለት ነው። ይህንን ክሊክ አድርጋችሁ ቨሪፋይ የሚለውን ክሊክ ታደርጋላችሁ ማለት ነው። እንደዚህ ስለዚህ ቱ ቨሪፋይ ዮር ኢሜል አድሬስ ብሎ ይህን እንትን ይላል። ምንድን ምታደረጉት እዚህ ላይ ይችኛዋን ክሊክ ታደርጋላችሁ ሊንክ ምትለዋን ማለት ነው። ሶ ሊንክ ምትለዋን ክሊክ ሶ እንደምታዩት እንግዲህ እዚህ ላይ ሪቪዊንግ ዮር አፕሊኬሽን ነው የሚለው እዚ ላይ እንደምታዩት በጁን አምስት ላይ እናሳውቃለን የሚለው ስለዚህ ያ ማለት ዛሬ ስንት ነው አራት ነው ይህን ቪዲዮ የምሰራበት ማለት ነው በቃ አንድ ቀን ነው እንትን የሚለው በአንድ ቀን ውስጥ ወይም ሀያ አራት ሰዓት ውስጥ ወይም ደግሞ ከዛ በፊት ያሳውቁናል ማለት ስለዚህ ሰሌክት ካደረጉን ከዛ ቀጣይ ደግሞ ያለውን ቪዲዮ ሌላ በፓርት ቱ እመጣለሁ ማለት ነው። ከዚህ ላይ ቪዲዮ እንዲሁም ረዘም ስላለ እዚህ ላይ ይበቃናል ማለት ነው። በቀጣይ ቪዲዮ ውስጥ ከምንገናኝ በዚህ ስቴፑን ተከትላችሁ በዚህ መንገድ መጠበቅን ያለባችሁ። ስለዚህ ቀጣይ ምን ማድረግ አለብን? እንዴት ነው የምንሰራው የሚለውን በቀጣይ ቪዲዮ በፓርት ቱ መለሳለሁ ማለት ነው። ሳብስክራይብ ካላደረጋችሁ ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ለእኔ ስለሚጠቅመኝ ለእናንተ ደግሞ ምንም ሙዳ ስለሌለው እንከተላለን ማለት ነው። ቴኒስ ስለተከታተላችሁ መልካም ጊዜ